ፀጉሬን ለምን ቆረጥኩት? ስለተበጣጠሰብኝ፣ እና የገዛ ጸጉሬን በእጄ ቆርጬ፣ አንተስ ተበጣጠሰብኝ፣ ፀጥ የምል ይመስላል ብሩ። ሰላም ሰላም ቤተሰብዬ፣ ደህና ናችሁልኝ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሩታችን አሳቀችኝ በቲክቶክ ላይ። አይ ሩታ፣ አይ ሩታችን ማለት ነው። ፀጉሬ ሲበጣጠስ አለች፣ ጸጉሬ ሲበጣጠስ በገዛ እጄ ቆርጬ አንተ ስትበጣጠስብኝ ብሮ ዝም ልልክ ነው ብላለች ሩታችን። ገብቶሃል? ማን ሄገ እዛ መንደር። እውነት እኮ ነው፣ ሀቅ እኮ ነው ነገር ቤተሰብ። አዎ መበጣጠሱ፣ ለምን ለምን ሩታ ላይ መበጣጠስ አስፈለገ? ዝምም አይባልም፣ እንዴት ሆኖ ነብር። ነብር የሆኑ ሴቶች ጋር ዝምታ አይሰራም፣ በተለይ ልበጣጠስ፣ ልቀንጠስ፣ ልላላጥ የሚሉ ካሉ በቃ እና ሩታችን ያስተላለፈችው መልእክት ያው ይገባናል። አይኖዛት ባይዘው ማለት ነው ሩታችንን፣ ቤተሰብ ፍሩ ፍሩ። አሁን ገና ፍሩ መች መሰላችሁ። አሁን ትንሽ ጊዜ ጨመር ገፋ ባለ ቁጥር ፏ፣ ብልጭ፣ ዝንጥ ብላ ማለት ነው። የዩቲዩብ መንደር በቃ ሞዴል ሞዴል ስትሆን ማለት ነው። አስቡት የድሮ የሩታ ሁሉ ነገር ይመለሳል፣ ሳቋ ይመለሳል፣ ደስታዋ ይመለሳል። ኮንፊደንሷን ታውቃላችሁ፣ ድሮም አለ ኮንፊደንሷ አብሯት ውበቷ እንዳለ ነው። ወልዳ እንኳን እኮ እንደ ሴቶቹ ያልተንዘረጠጠች። ይቅርታ ሴቶችዬ፣ ሁላችሁም አይደላችሁም። ባይዘወይ አብዛኛው ሴቶች ግን ሲወልዱ፣ ታውቃላችሁ ሰውነታቸው ይጨምራል። ሩታ ጋር እንደዛ የለም፣ ቁልጭ ቁልጭ እናም አሁን የለሽ እያንዳንድሽ ማለት ነው። ሩታን ዘማብጠልጠላ ያላችሁ በብዛት የለም። ሩታን የሚተች ግን አሉ አንዳንዶች፣ እንዴ አይን አፍንጫ ነው የሚሉ ማለት ነው። እናም ማለት ነው ፍሩ ወደፊት። አሁን እንደዚህ ፏብልጭ ካለሽ ገና ባራ ስን ጊዜዋ አስቧት። ሩታን ከጥቂት ወራ በኋላ ኦማይ ጋድ። የዛኔ ፍሩ ፍሩ አው ከሻብራም። ለማንኛውም ማለት ነው ቻንሶች ቅድ ጥበበበ እያሉ ነው። ልጅቷን በጣም ቆራጥ እያደረግካት ነው እና። የምንፈልጋት መስመር ላይ ቶሎ ካልተገኘክ አበቃ ነገሩ። አብርሽ ፍጠን ፍጠን ሩታን እያጣክ ነው። የምሬን ነው። እኔ ሀሳቧ ተመችቶኛል። አዎ እንዴ ፀጉሩ በራሱ ሰዓት ተበጣጠሰ። ሲበጣጠስ ደግሞ በገዛ እጇ አቆረጠችው። እና ታዲያ ደግሞ ማለት ነው ሌላኛው ራሱን እየቻለ ማንነት ያለው ሰው ሲበጣጠስባት ዝም ብላ ልትሰማው ነው? ድሮስ። በቃ በቃ ነገሩ እንደዛ ነው። ቤተሰብ ቸር ቆዩልኝ።